በስም በመወሳትን በብዛት ቁርአን ላይ ትልቁን ድርሻ ይዛል። ስሙ ብዙ ቦታዎች ላይ ይጠራል። ታሪኩም እንደዛው በጣም ብዙ ደርስና ትምህርት ስላለው በጣም ብዙ የቁርአን ምዕራፎች ላይ ለየት ባለ መልኩ ከፊርዓን ጋር የነበረውን ነገር አላህ ያወሳል። ብዙ ትምህርት ስላለው ሙሳ ዓለይ ሰላም ከፊርዓን ጋር ብቻ ሳይሆን የእሱ ቀሶስ ከህዝቦቹም ከራሱ ተከታዮች ቆሙ ሙሳ በኒ እስራኤል ከነሱም ጋር የተለያዩ ገጠመኞች ታሪኮችም አሉት። ገራሚ የሆኑ ህዝቦች ናቸው። ከቂሳዎች አላህ ስለ ሙሳ ያወሳለን ሱራቱ ልቀሳስ ላይ ያንን መዲና ያንን ከተማ ሚስርን ለቆ ሲወጣ ያቺን ነፍስ በማጥፋቱ ምክንያት የገጠመው ገጠመኛል አላህ ያወሳው አንድ ሰፍሐ፣ አንድ ገጽ ያክል ሱረቱ ልቀሳስ ላይ ተወስቷል። ሙሳ መዲየን ላይ

አንደኛው ደካማ የነበረው እርዳታ ይጠይቋል። ይህ ሰው በድሎኝ ነው እንዲህ ያደረገኝ ነው በሚልበት ሰዓት እዛ ሰው ላይ ለዚህኛው ተደርቦ እርምጃ ይወስዳል። አላህ ቁርአኑ ላይ እንዳወሳ ቦክስ ይሰነዝርበታል። ለመግደል አልነበረም። ግን በጣም ጠንካራ ስለነበረ ሙሳ አለይሂ ሰላም ያ ሰው ያርፋል፣ ይሞታል። ፊርዓውን መጀመሪያም አምባገነን ነው። አይደለም ተነክቶ ማለት ነው። ከፊርዓውን በጣም ይሰጋም ነበር ሙሳ አለይሂ ሰላም

ወላጆቹ ወንድሞቹ፣ ቤተሰቦቹ ያሉበትን ሀገር ለቆ ወጣ። ወዶ ሳይሆን ተገዶ። አላህ ግን ጥበብ አለው፣ ሒክማ አለው። እከጅላለሁ ጌታዬ አላሁ ሱብሓነሁ ወተዓላ ቀጥተኛውን መንገድ ሊመራኝ። መንገድ ላልሰት መንገደኛ ነው። አላህ መራው፣ መላኢካም አደረገለት አሉ ዑለማዎች፣ መንገድን የሚያመላክት የሆነ ለሙሳ አለይሂ ሰላም። መድየን ያው ተቡክ ነው፣ መምለካ ላይ ነው፣ ፊሊስጤም አካባቢ በደቡባ ያለ ግዛት ነው የሚል የተለያዩ አቅዋል አላቸው ዑለማዎች። አላ ኩሊን

ከነዛ ደሞ ወጣ ብሎ ዝቅ ያለ ቦታ ላይ ሁለት ሴቶችን አያቸው። ተዱዳን አይ ተኩፋን ወተምናን አግናመሁማ ሚን ሰቂ በጎቻቸው ሄደው ከነዛ ከወንዶቹ ጋር አብረው እንዳይጠጡባቸው እንዳይቀለቅሉባቸው ይዘዋል። ሌሎቹ እያጠጡ ነው። ይህን ሲያይ ተገረመና፣ ሰው ሁሉ ውሃ እያጠጣ ውሃ እየወሰደ ለራሱ፣ እነዚህ ሁለት ሴቶች ምን ሆነው ነው ብሎ አሰበ። ሰዎችም ዞር ብለ አያቸውም፣ አይረዷቸው قال ما خطبكما أي ما شأنكما

እነዚህ እረኞች ጨፍራዎች ሁሉ ጨርሰው ካልሄዱ ከወንዶች ጋር አንቀላቀልም። አንጋፋም ሃያ ይዟቸው፣ እፍረት ይዟቸው ወንድ ከሴት ጋር በሚቀላቀልበት ሰዓት ተቃራኒ ጾታ የትኛውም ቦታ ላይ ትራንስፖርትም ላይ ገበያም ላይ ነኪኪ በሚፈጠርበት ሰዓት የሚፈጠረው ነገር ይታወቃል። ዲን ነውሮም አንኖረም፣ ተፈጥሮ ነው፣ ሰዋዊነት ነው። አላህ እያንዳንዱ ሰው ላይ ያደረገበት የሆነ ፍላጎታል። እነዚህ ሴቶች ግን ባለሓጃም ሆነው ተገደው መተው ራሱ ላነስ አና በጣም ከሰዎች ጋር ጨርሰው እስቲ ሄዱ። እሺ ሌላ ወንድ ለምን አይመጣም? እንዲህ ካላችሁ ሲባሉ ወአቡና ሼይኹን ከቢር ያስገደረ እንደም እዚህ ወንዶች ያሉበት ቦታ ራሱ ለመምጣት አባታችን ደግሞ እድሜው በጣም የገፋ ሽማግሌ ነው፣ አይችልም፣ አቅም የለውም። ተመልከቱ ዑለማዎቻችን አላሁ ጀለ ወዐላ ሴት ልጅ በኛ ሸሪዓ በቤቷ ትቀመጥ፣ በቤቷን ትያዝ፣ ቤታችሁ ላይ ይርጉ። አስሉ መሠረቱ ይሄ ነው አስገዳጅ ነገር ሲመጣባት ሴት ልጅ ግድ የሆነ ካልወጣች የምትጎዳ አደጋም ይደርስባት ሲሆን መስፈርቶች አሉ። ሀያዋን ጠብቃ ሒጃቧን ጠብቃ ትወጣለች። አላህ ንግድን መከሰብን ከስቡ ማምጣት ወንድ ልጅ ላይ ነው ያደረገ። አንዳንዴ ግን አንዳንድ ሴቶች ከጎናቸው ሰው ይጠፋል፣ ወይ ባል ይሞታል ወይ ዘመድ አይኖራትም። ከሥሯ ደግሞ የቲሞች ይኖራሉ፣ ትገደዳለች ለመስራት። በረሃብ አይኗ እያየ መሞት አትፈልግም፣ ልጆችም እንዲሞቱ አትፈልግም። የዛኔ ስራ ሐራምን አትባል። በመሰረቱ ቤት መቀመጥ ቢኖርባትን ሴት ልጅ ስትገደድ የዛኔ ራሷም ልጆቿም እንዳይጠፉ ሸሪዓን ጠብቃ ሒጃቧን ጠብቃ ከወንዶች ጋር ሳትቀላቀል ሳትጋፋ መግዛት እንዲሁም መሸጥ፣ እነዚህ መስፈርቶች ካሟላች ወደ ሐራም የማትሄድ ከሆነ ልቅነት ከሌለ ከተገደደች አንድ ሴት መስራት ትችላለች። ሳትገደድ ግን ሴት ልጅ እዚህ እዛ ማለቷ ይህ በጣም ይጠላል። ወአቡና ሼኹን ከቢር አሀ አለና ሙሳን ተረዳቸውና፣ የዛኔ ብድግ ብሎ ፈሰቃ ለሁማ ጠንካራም ነበረ ሙሳ አለህ ሰላም በጎቻቸውን ናም ተቀብሎ የሚቀዱበትን እቃ ተቀብሎ ውሃ ሙሉ ቀርቶ ሰጣቸው። መ ተወላ ኢለል ይህን ውለታ ከዋለ በኋላ ሙሳፊር ነኝ ቸግሮኛል አል አለ ለላ ተብሎ የሚሠራ ሥራ ነውና፣ ወዲያውነው ጥላ ያለበት ቦታ ፈልጎ ዛፍ ስር ሂደና ቁጭ አለ። ፀሐዩም እኩለቀን ነበር፣ ፀሐዩ በርትቷል።

የትዳር ህይወት የለውም። ከዛ በፊት ልጆች የሉትም። ከእናቱ ጋር ከቤተሰብ ጋር ሲኖር የነበረ ያንን አሹድ የተባለውን ጊዜ ከደረሰ በኋላ ሪሳል አገኘ። አላህ ለሚፈልገው ሕክማ ከዛ ቦታ እንዲወጣ አደረገው። የዛኔ እነዛ ሴቶች ወላጃቸው ጋር ሲሄዱ፣ ሌላ ጊዜ እረኛ ሁሉ ጨርሶ ቀርቶ ከጨረሰ በኋላ ቀርቶ ነው የሚመጡት መጨረሻ ላይ። የዛኔ በጊዜ ወደ ቤታቸው ተመለሱ። እህ፣ ወላጅም ከዚህ ነገር ይገረምና ዛሬ እንዴት በጊዜ መጣችሁ ብሎ ሴት ልጆቹን ይጠይቃል። እነሱም የገጠማቸው ነገር ለወላጃቸው ያስረዳሉ። እንዲህ እንዲህ አይነት ለየት ያለ ሰው ከሆነ ቦታ የመጣ እንዲህ እንዲህ እንዳደረገ ያለው ነገር ሁሉ ለወላጃቸው ያስረዳሉ። ይህ ሰው መልካም ውለታ አለውና ይህም ሰው ሊከፍለው ፈለገና የሴቶቹ አባት የጅና ጥሪልኝ ይሄንን ሰው ብሎ ይልካታል።

ይጂ ጥሪው አላት። ስትመጣ የመጣችውን አመጣጥ ለእኛም ወላጆች፣ ለሙስሊም ሴቶች ትምህርት ሊሆን ተላኩኝ ይጂ ተባልኩኝ ብላ አጋጣሚ ያገኘው ሳይሆን ፈጃአቱ ኢሕዳሁማ ተምሺ ዓለ እስትሕያ በህፍረት የተሞላ አካሄድ፣ በዛ ሁኔታ እየሄደች ወደ ሙሳ ዓለይሂ ሰላም መጣች። አቱም አጅነቢ ነው ተቃራኒ ጾታ ነው ሴት ናት እሷ

ስራ ሲወጡ ሴቶች ተገደው ለደሩራ ብለው እንደው በቃ ለሥራው ነው ወይስ? ስራ ሲወጡ በምን መልኩ ነው? ጠዋት ጠዋት ገበያ ማለት መርካቶም ፊ ሌላም የገበያ ማእከል ፊ በየትኛው ሐን ሙስሊም የሆነችው ነጋዴ ወደ ገበያ ቦታ ምትሄድ እንደው ተገዳ ደሩራ ነው እንባል። ስትወጣ ስትሄድ ሀልዬ ተምሽያለ ስቲ ሕያ በሓያ ተሞልታ ነው።

ናኒ ተነስ ቤት እፈልግሃለሁ አይደለም ያለው። ምክንያቱም እነዚህ አይነት ቃላቶች ከሴት ልጆች ሲመነጩ ልብ ላይ የሚፈጥረው መጥፎ የሆነ ሸይጣን መንፈስ አለ። የትኛውም ተቃራኒ የሆነች ጾታ ለወንድ ልጅ እፈልግሃለሁ፣ ፈልጌ ነበር አንዴ ቤት ና ስትለው ይህ አባባል ድፍን ነው። ሸይጣን ደግሞ በደንብ አድርጎ ለሰውየው አእምሮ ላይ ይዘረዝርበታል፣ ይጫወትበታል። ያለችው አባቴን የጠራ ስለዚህ በክፋት አስቤ አደለም።

ነጀውተ ምን ልቃውም ظልሚን ከበዳይ ሰዎች ድናሃል። አይንህም ይርጋ ልብህም ይርጋ። ካሁን በኋላ ከእኛ ጋር እነበይልበት ሰዓት ላይ ሴቶቹም ከጀሉ አብረቸውን ይኖሩ ፈለጉ። ቤታቸው ላይ ወንድ የለም ቃለት፣ እሕዳሁማ ያ አበት እስታእጅር እነ ኸይራ መን እስታእጀርተ አልቀውዩ ልአሚን። ከሁለቱ አንዳቸው ምን አሉ? ፈጥነው ለአባታቸው ይህንን ሰው እኛ ቤት ቅጠረው አሉ። በደሞዝ ይሥራ እስታእጅር ደግሞ ከምትቀጥረው ቀጥሮ ሰው ደግሞ የተሻለው፣ አል ቀውዪ አል አሚን ሁለት ባህሪ ያሟላ ወንድ እንዴት ደስ ይላል። ጠንካራና ታማኝ የሆነ ወንድ ሙፈስቲሮች ምን አሉ። ጠንካራ መሆኑን በምን አወቅሽ አባትየውም ጠየቃል። ቀውዪ መሆኑን በምን አወቅሽ ሚይልበት ሰዓት ላይ እዛ ውሃ ካጠጡ በኋላ ሰዎች ውሃውን ትልቅ የሆነ ቋጥኝ ይደፉበትና ይሄዳሉ። አስራ ምናምን ብዙ ወንዶች እንጂ ያንን ድንጋይ ማንሳት አይችሉም። ዘግተውባቸው ሲሄዱ ከክፋታቸው ሙሳ አለይሂ ሰላም ከነበረው ቁዋ ያንን ቋጥኝ ለብቻው አንስቶ ወአሁንም ሲቀዳላቸው ለእንስሶችም ሲያጠጡ ሲያዩ ቀውይ መሆኑን የዛን ያይታለች። ወከይፈ ዓሊመት انه አሚን እሺ፣ ታማኝ መሆኑ አብሯቸው ሳይኖር በምን አወቀች? ወንድ ልጅ ደግሞ ሴት ልጅ ላይ ታማኝ አይደለበት። በተአም لا يأمنن على النساء አኹን አኸን ما في الرجال على النساء አሚኑ فإن الأمين وإن

ወዲፍ ው አላ ይዘትረል አላ ኩል እሱ ከፊት ሆነና፣ መንገዱንም እኮ አያውቁም። መምራት ያለባት እሷ ነበረች። ከጎንዱም አልሆነችው ከኋላ ሆና መንገድ ስስት ጠጠር ያሻላት ከዛ በዛ ጠጠር ስስት ወደዚህ ምልክት ችያል። ወደ ቀኝ ከሆነ ወደ ግራ ከሆነ ጠጠሩ ታማኝ ሆነ። እሱ ራሱ ይሄን ብሏል። ታማኝ ምን ያክል ታማኝ እንደሆነ ስላወቀች ኢነ ኸይረ መን ስተእጀር ተልቃው ብላ

አንተ ስምንት ዓመት ብቻ እኛ ቤት ላይ አገልግል ስራ ነው እረኝነት ይሄ አጂብ የሚያሰኘ ስምንት ዓመት አንድ ሴት ልጅ ለማግኘት የትኛው ወንድ ነው እሺ ነው ግን ሙሳ አለይሂ ሰላም ከነዚህ ሴቶች ያየው ሀያ አለ ህፍረት አለ ጥሩነት አይቷል ተገደው እንጂ ከቤታቸው አውጡ ወጥተውም ደግሞ ተገደናል ብለው ከወንዶች አይጋፉም ክብራቸውን ጠብቀው ነው ለተገደዱት ነገር ለተገደዱበት ለወጡበት አላማ ያንን ፈጽሞ የሚመጡት ይህንን ስለ

ተቀብያለዋል በእኔና በአንተ መሐል። እየመልአዘሌይኔ ቆበይት ፈላ ዑድዋን አለይ ከሁለት አንዱ ስምንት ወይ አስር የተመቸኝ፣ እንደው የማደርገው ግን፣ በኋላ አስር አልሞላህም ብለን እንዳትጨጋጨቀኝ፣ በኋላ ድንበር ማለፍ እንዳይሆን ቃል ግባልኛለው። እሱም እሻለው፣ እኔ ታማኝ ሁኜ ነው የምታገኘው። ላሹቃ አለይ አላስቸግርህም፣ የከበደ ነገር አላሰራህም ብሎት፣ በዚህ ሙሳ ዓለይሂ ሰላም ከዚህ ሰው ጋር ይስማማል። አንድ ከዚች ቁርኣን አያ ፉቃዎች የሚያወሱት ነገር አለ። እግረ መንገድ በተለይ ንግድ ዓለም ላላችሁ ሰዎች ስለሚጠቅምም ላስታውሳችሁ ሁለት ምርጫ ያቀረበለት ስምንት ዓመት ወይም ሊያገለግል ወይም አስር ዓመት ሊያገለግል ሴት ልጁን ሊደረው ንግድ ላይ፣ በንግዱ ዓለም በንግዱ ዓለም አንድ ሰው ዕቃ ሲሸጥ ክሬዲት ማለት በዱቤ የሚሸጥ የሆነ ሽያጭ አለ። ካሽ ቀጥታ የሚሸጥ የሆነ ሽያጭ አለ። አንድ ሰው ካሽ ይህንን ነገር ከከፈልከኝ በዚህ ዋጋ ይላል፣ ይቀንሳል ለምሳሌ መኪና ነው አረጎ መኪና ካሽ ለሚከፍለኝ ሰው በአንድ ሚሊዮን ብር ነው። አይ በዱቤ ደግሞ ያለ ሰው ደግሞ ጨምራለሁ፣ አንድ ነጥብ አንድ ወአንድ ነጥብ ሁለት ይላል። እንዲህ አይነት ሽያጭ ሸሪዓን የትኛውም ነገር አመስሒ ትክክለኛው ቆውል ከመሻየኮቻችን የሚስማነው ይቻላል፣ መብት አለው። አንድ ሰው በዱቤ ለሆነ ገንዘብ ላይ ያቆይበት ስለሆነ ጨምሮ ይሸጣል። አማ ካሽ ለሆነ ሰው ቀንሶ ይሸጣል። ይህ ሽያጭ ይቻላል። ይህ ማለት ግን አሁን እስላማዊ የሚባሉ ባንኮች ወይም ሌላ ባንኮች እስላማዊ ባይባሉ እቃ ያቀርቡ ሰዎች አሉ ወይም መኪና ሰዎች አሁን ብዙሀን ሙስሊሞች እየገቡበት እየተሸወዱበት ያለ መኪና ወይ ቤት ሲፈልግ ባንክ ቤት ይላል ሌላ ጊዜ ባንክ ገንዘብ ትበደራለህ ከዛ ወለድ ትከፍላለህ ሙስሊሞች ደግሞ ይህን ነገር ስለሚጠየፉ ሌላ ወለድ ውስጥ እንዲገቡ ምን እናምጣላቸው ተባለ ከዛ ይህ ነገር ምን ተብሎ ተቦክቶ ይህ ነገር መጣ ምን መጣ ይሄን አሁን የተባለውን መኪና መግዛት ስፈልግ ትሄድና ባንኮችን እናንተ ግዙልኝ፣ ለምንቀጥታ ከተበደርኳችሁ ወለድ ልከፍል ነው አንድ ንጥብ አንድ ይሄ ደግሞ ሸሪዓችን ወለድ ስለሚለው እናንተ መኪናዋን ግዙልኝና ስከፍላችሁ ለእናንተ አንድ ንጥብ አንድ አንድ ንጥብ ሁለት እከፍላለሁ ማለት ነው። ይህ ደግሞ አይቻለም። አንደኛ ባንክ ቤት ገንዘብ አበዳሪ ገንዘብ ተበዳሪ እንጂ ባንክ ቤት መኪና ሻጭ፣ ቤትም ሻጭ አይደሉም። ራስን መሸወድ አያስፈልግም። እንዲህ ካልሆነ ቤት አትገዛም። መኪና አትገዛም። አትግዛ ይቅርብ። ሪባን ትዳፈራለህ። ሙስሊም አይደለ በታመን ከነሱ ካልተበደረ እነሱ ካልገዙልን በቃም የሚታሰብ አይደለም። የለም። እንደዚህ ሻጭ ሆኖም ቢሆን ኖሮ ባንክ ባንክ የትኛውም ባንክ መኪና አቅርቦ ካሽ ለገዛኝ በዚህ ዋጋ፣ በዱቤ የገዛኝ በዚህ ዋጋ ብሎ ቢሸጥ ፈቢያው ንዕመት አሁን እንዳነው ከዚህ ቁርና ዑለማዎች እንዳወሱት ይቻል ነበር፣ ግን የትኛውን ባንክ ይሄን አያደርግም። ጠይቋቸው፣ ሙስሊሞች ከሆኑ በዚህ መልኩ ለምን አይገበያዩን ጠይቁ ብለን ስንልካቸው ሄደው ሲጠይቋቸው ደግሞ የምትፈልጉትን ዕቃ አምጥተን እንሽጥ መንግሥት ደግሞ እኛ ባንክ ነው ያነው፣ ለዚህ ደግሞ ሌላ ንግድ ፍቃድ አውጡ ይለናል። ነጋዴ ልንባል ነው ንግድ ፍቃድ አውጡ። ሐላሉ አይሻልም። አላህ ንግድን ሓላል አድርጓል። ሐላሉ አይሻልም ንግድ ፍቃድ ላለማውጣት ታዲያ ሪባ ላይ አንድ ሰው ወለድ ላይ መውደቅ አለበት። አላኩል ወደ ሙሳ እንመለስ። ይሄ እግረ መንገድ ከዚህ ቁርአን አያ ዑለማዎች የሚያውሱት ነው። ስምንቶ ያስር አሉ። እሱም አላስቸግርህም አለው። ያ ሁሉ ዓመታት ከዛ ቤት እያገለገለ ምን እያለ ቆዩ። ከዛ በኋላ ፈለማ ከሙሳ ልአጀል ይላል አያው ቂሳው ይቀጥላል። እዚህ ጋር እንቋጫዋለን። ያንን የተሰጠውን ቀጠሮ ሲጨርስ አልአላሁ ጀለ ዕለማዎች ማለት የትኛውን ነው ሙሳ ያደረገው ስምንት ወይስ አስር የሚለው ላይ ሐዲትም አታሮችን መጥቷል። ምንጊዜም ተወዳጁ ልክ ሚና ላይ ሰዎች በአስራ ሁለተኛው መውጣት እንደሚችሉት በአስራ ሶስት ቢወጡ በላጭ ነው። እዚህም ጋር በላጩ አክመሉ አተሙ ያ ስለሆነ አስር ዓመት አደረገለት የሚል ሐዲትም የተለያዩ ነገሮች ስላሉ የተሻለው ከራስ ተነሳሽነት ሁለት ዓመት ጨምሮ አስር ዓመት አገልግሎ ከዛ ቦታ ወጥ ሲወጡ ግን ሲሄዱ መንገደኛ ነው፣ ምንም የለውም። ሴት ልጁን ብቻ ሊድረው ነው ስምምነታቸው። ልጁን ድሮታል። እቺ ደግሞ ምንም እንደሌለው ስለምታውቅ ታሪኩንም ሁሉን ነገር ስላወቁ ይህ ሰው ዳማ ኃላፍትና ያለበት ነው። ቤተሰብ ናፍቆታል። ከናቱ ተለይቷል። ከወላጆቹ ተለይቷል። ሙሳ አለይሂ ሰላቱ ወሰላም የዛን ሊሄዱ መንገድ ላይ የተለያየ ነገር አለና ለወላጅ አባቷ የተለያየ ንብረት በግ፣ ምናምን ስላላቸው ጥያቄ ታቀርባለች፣ ለአማቹ ወይም ደግሞ ለልጁ የሆነ ነገር ከበከመን እንዲሰጠው ጥያቄ ስታቀርብ ወላጅ መርሐባ ብሎ ልጁን ስለሆነ የዳረው ካለው ከንብረቱ የሆነ ያክል ሰቶት ሴት ልጁንም ሰቶት ታማኝ ቀውይ መሆኑን ስላወቀ ሙሳ ዓለይሂ ሰላም ከዛ ቦታ ይለያል። ይሄዳሉ፣ ጉዞአቸውን ይጀምራሉ። ፊርዓን ወዳለበት ቦታ መጥቶ